አዲሱ የህዝብ በዓላትና የበዓላት አከባበር አዋጅ ግንቦታን ያስቀረዋልን? ለ49 ዓመታት በሥራ ላይ የቆዩ የህዝብ በዓላትና የእረፍት ቀናትን ለመወሰን የወጣው አዋጅ በአዲስ የሚተካ አዋጅ 2016 ዓመተ ምህረት በህዝብ ተወካዮች ምክር ቤት ጸድቋል። የህዝብ በዓላትን ለመወሰን በህዝብ ተወካዮች ምክር ቤት የጸደቀው አዋጅ ጊዜያዊ ወታደራዊ አስተዳደር ደርግ በ1967 ዓ ም የወጣው ነዎች ኢህአዴግ በ1988 ዓ ም ያደረገውን ማሻሻያ የሚሽር ነው። በአሁኑ ወቅት በሥራ ላይ ያለው በደርግ መንግሥት የወጣዎች 13 የህዝብና ሃይማኖት በዓላትን በብሔራዊ ደረጃ እንዲከበሩ የደነገገ ነው። ከእነዚህ ውስጥ አሁን የማይከበሩ የመስከረም ሁለት የአብዮት በዓል ሕዝብ ንቅናቄ ሪቮሉሽን መታሰቢያ እና መስከረም አንድ የተወሰኑለት የኤርትራ ከእናት አገሯ ኢትዮጵያ ጋር የተዋሃደችበት ዕለት ይገኙበታል። ኢህአዲግ ወደ ስልጣን ከመጣ በኋላ በዚህ አዋጅ ከተዘረዘሩ በዓላት ውስጥ የድል ቀን ላይ ብቻ ማሻሻያ በማድረግ ይህን አዋጅ መተግበር ቀጥሏል። የህግ ባለሙያ እና ጠበቃ አቶ አንዷለም በወቅቱ እንዳስረዱት ይህ ማሻሻያ የድል አርበኞች ቀንን በፊት ያከበረ ነው ከነበረው መጋቢት 28 ወደ ሚያዚያ 27 ቀን የቀየረ ነው። አሁን በስራ ላይ ያለው አዋጅና አተገባበር ላይ ክፍተቶች እንዳሉት ለቢቢሲ የተናገሩት አቶ አንዷለም በህጉ ላይ የተቀመጠው የህዝብ ንቅናቄ ሬቮሉሽን ቀን በሌላ አዋጅ ሳይሻር መንግስት ቀኑን ማክበር ማቆም አስታውሰዋል። ኤርትራ ከእናት ሀገር ኢትዮጵያ ጋር የተዋደችበት ቀን ተብሎ ከዘመነ መለወጫ ቀን ጋር አንድ ላይ ይከበር ነበር። ኤርትራ ከዚያ ወዲህ ተገንጥላ ራሷን አገር ሆና እየኖረች ያለች አገር ነች። በአዋጁ ግን ይህንን አላስቀረን ነው ሲሉ የህግ ባለሙያ የተመለከቱትን ሌላ ክፍተት ጠቅሰዋል። ለአዲስ ረቂቅ አዋጅ የተዘጋጀው ማብራሪያ የቀድሞ አዋጅ የበዓላቱን አካባቢ ሁኔታ በዝርዝር ያልደነገገ መሆኑን ይገልጻል።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 የኢህአዲግ መንግስት በዓሉን ማክበር ከጀመረ አራት ዓመታት በኋላ በ1988 ዓ ም ይህን አዋጅ ሲያሻሽልም ግንቦት ሃያን በህዝብ በዓላት ዝርዝር ውስጥ አላካተተውም የህግ ባለሙያ አቶ አንዱ አለም እኔ እስከማውቀው ድረስ ግንቦት ሃያ ብሔራዊ በዓል የሆነበት ህጋዊ መሰረት አለው ብዬ አላምነም ሲሉ በዓሉ ሲከበር የነበረው ያለ ህጋዊ እውቅና መሆኑን አስረድተው አዋጁ የተደነገገው ጉዳይ የሚያሻሽለውም ሆነ የሚያሽረው በአዋጅ መሆኑን የገለጹት አቶ አንዷለም ግንቦት 20ን ግን የሚደግፍ አዋጅ ሳይሆን በልምድ ሲከበር መቆየቱን ጠቅሰዋል። በተመሳሳይ መልኩ አሁን በስራ ላይ ባለው አዋጅ ውስጥ በየአመቱ መስከረም ሁለት ቀን በብሔራዊ በዓላት እንዲከበር የተደነገገው የአብዮት መታሰቢያ በዓልም ኢህአዴግ ወደ ስልጣን ከመጣ በኋላ በልምድ መከበሩ እንዲቀር መደረጉን አንስተዋል። የሚኒስትሮች ምክር ቤት ታህሳስ 10 2016 ዓ ም ይህን ረቂቅ አዋጅ ወደ ፓርላማ በመራበት ወቅት ቢቢሲ ያነጋገራቸው የባህልና ስፖርት ሚኒስቴር የህግ አገልግሎት ስራ አስፈጻሚ አቶ በላቸው ድሪባ ስለ ግንቦት 20 የቀረበላቸው ጥያቄ በብሔራዊ በዓልነት ያካተታቸው የኢትዮጵያ ህዝብ ታሪክ ነው በሚል ምላሽ ሰጥተው ነበር። አቶ በላቸው በረቂቅ አዋጁ ላይ ይዘን የመጣ ነው። የህዝብ ናቸው። ሰው ተቀብሏቸዋል። እንደ ብሔረሰብ፣ ህዝብ፣ አገር፣ ዜጋ በጋራ የምንስማማባቸው ነው ሲሉ በህዝብ በዓላት ስለተቀመጡት በዓላት ገልጸዋል። የህግ ባለሙያቱ አንዳለም እንደሚያስረዱት ከፓርላማ የቀረበው ረቂቅ አዋጅ ላይ ግንቦታ ሳይጠይቅ ቀስ መቅረቱ በዓሉ ከዚህ በፊት እንደሚከበረው የማይመለከት መሆኑን አስረድተዋል። የህግ ባለሙያው በአዲሱ አዋጅ የኢትዮጵያ ህዝብ ከሚከተሉት በዓላት ብሔራዊ በዓላት ሆነው ተደንግገዋል ተብሎ ከተዘረዘሩትና አንድ ቀድሞ የነበረ በዓል እዚህ ውስጥ ከሌለ ከዚህ ቀደም በአዋጅ ውስጥ ቢኖር ራሱ በአመላካችነት ተሽሯል ብለን መውሰድ እንችላለን ሲሉ ሐሳባቸውን አብራርተዋል። አክለውም አዋጁን ግንቦት 20 መሸሩን በግልጽ ባይጠቅስም እንኳን ዘሎታል። ስለዚህ ከአሁን ወዲህ ግንቦት 20 ብሔራዊ በዓል ነው ብለን መከራከር የምንችልበት አግባብ አለ ብዬ አላምንም ብለዋል። ከዚህ ባሻገር ረቂቁ ከዚህ አዋጅ ጋር የሚቃረን ማንኛውም አዋጅ፣ ደንብ፣ መመሪያ ወይም ልማዳዊ አሰራር በዚህ አዋጅ በተሸፈኑ ጉዳዮች ላይ ተፈጻሚነት አይኖረውም የሚል ማስቀመጡን በልምድ ሲከበር የነበረ ግንቦት ሃያን እንደሚቀር አመላካች መሆኑን ገልጸዋል።